በዓለም ዙሪያ ባሉ በቢሊዮን በሚቆጠሩ የእስልምና እምነት ተከታዮች ዘንድ በናፍቆት ከሚጠበቁና በድምቀት ከሚከበሩ በዓላት መካከል የኢድ አል አደሃ አረፋ በዓል አንዱ ነው። በዓሉ መንፈሳዊ ዳራው ሰፊ ሲሆን፣ ከእነዚህም ውስጥ ነቢዩ ኢብራሂም የፈጣሪን ትእዛዝ በማክበር ውድ ልጃቸውን እስማኤልን ለመስዋዕትነት ያቀርቡበት ስለመሆኑ የእምነቱ ድርሳናት ያሳያሉ። የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሼክ አብዱልሽኩር አብዱልቃድር የአረፋ በዓል የፈጣሪን ትእዛዝ የመቀበልና የመተግበር ተምሳሌ ነው ይላሉ። ባረከላሁ ፊኩም። አላህ ሱብሓነሁ ወተዓላ የወለደውን ያገኘውን፣ እሱንም መጨረሻ ላይ ያገኘውን ልጅ እረድ ብሎት ያዘዘው የአላህ ትእዛዝ ነቢዩ እንዲቀበል ፈልጎ ነው አላህ እንጂ ልጁ ሊታረዳ አልፈለገ ማለት ነው። እዚች ጋር ይ አስተምሮናል። አላህ ሱብሃነሁ ወተዓላ እኔ ሰው እንጂ ን አልፈጠርኩም ሊገዙኝ እንጂ ስል መገዛት መከባበር እንዳለ ነው የሚያስተምረ። ለምሳሌ አላህ አዘዘው ኢብራሂም ልጁ እንበላለም አባቱንም ልጁ ታዘዘ ባለቤቱንም ባለቤቱም ለኢብራሂም ታዘዘች። ይሄ ምን ያስተምረናል? ትዕዛዝ በተዋረድ ያለው ትዕዛዝ ሁሉም ሰው አክብሮ እንዲኖር ነው። በእስልምና ሃይማኖት አስተምሮ መደጋገፍና መተባበር ከሃይማኖቱ መሠረቶች መካከል አንዱ ነው ያሉት ሼክ አብዱልሸኩር፣ ያለው ለሌለው፣ ጠንካራው ደግሞ ትንሽ ደከም ያለውን አለሁል ማለት አለበት ብለዋል። በጥሩ ነገር ላይ፣ በጥሩ ስራ ላይ፣ በጥሩ ንግግር ላይ፣ በጥሩ አስተምሮ ላይ ሰዳቃ ላይ ይር ስራ ላይ ተደጋገፉ ብሏል። አንዱ አንዱ ጥላቻ ላይ አትደጋገፉ ብሏል። ለኸይር ብቻ ነው ወልእትሚ ለማዕስያ ሓፃት ለመስራት መስራት አድርገን እኛ እንደ ሙስሊም ማህበረሰብ መደጋገፍ ያስፈልገናል። እርስ ብርስ መደማመጥ ያስፈልገናል፣ መከባበር ያስፈልገናል። ነቢያችን አለይሂ ሰላት ወሰላም አስተምሩናል፣ ከብሩ ከብሩ ብለዋል። እርስ በርስ ተከባበሩ፣ ትልቁን ትንሹን ይዘንለት ለትንሹ ትልቁ ትንሹ ግን ትልቁን ያከብር ብሎን አስተመረ ነቢያችን አለይሂ ሰላት ወሰላም። በዚህ ደግሞ አሁንም መደጋገፍን ነው ያስተማረ ነቢያችን አለይሂ ሰላት ወሰላም። ተክቢር የአረፋ በዓል ልዩ ምልክት ነው። ወንዶች ወደ መስገጃ አደባዮች ሲተሙ ድምጻቸውን ከፍ አድርገው ተክቢር ይላሉ። ተክቢር እያለ ሁሉም በተክቢር ነቢያችን ሰለባቱ ረቢ ወሰላሙ ዐለይህ እያስተመረን ያሉት ተክቢር ነው። ከፍ እያለ ወንዱ ድምፁን በጣም ከፍ አድርጎ ተክቢር እንድል ነው ነገ የሚያስተምሩት፣ እና በዛ መልክ ሁሉም ሙስሊም ማህበረሰብ አንድ ላይ ሆኖ አንድ ላይ ሆኖ መኪና ያለው መኪና የሌለውን ይይዞ ሞቶር ያለው ጨምሮ ያንን ይዞ ሞቶር የሌለው በእግር አንድ ላይ ሆኖ ብር የሌለው ብር ያለው ታክስ ከፍሎ አንድ ላይ መምጣት ረህመት ነው። ሌላ ብቻ አይደለም፣ እዛ ላይ መሰብሰብ ራሱ ረህመት ነው። ሙስሊሙ አንድ ላይ ሲሆን እኮ ረህመት ይወርዳል ብለዋል ነብያችን አለይሂ ሰላቱ ወሰላም። የአረፋ በዓል የእርድ በዓል ነው። የታረደው በግም ሆነ ግመል ፍየልም ሆነ በግ በጋራ መቋደስ እጅግ የተወደደ ነው። የማረድ አቅም ለሌለው ሰው ደግሞ ማረዱ ዋጅብ ወይንም ግዴታ አይሆንበትም ላሉ ሼክ አብዱልሽኩር፣ በግ ለአንድ ሰው ስድስት ወር የሞላ ፍየል ከሆነ አንድ ዓመት የሞላ ለአንድ ሰው ከብት ከሆነ ለሰባት ሰው ሁለት ዓመት የሞላ ግመል ከሆነ ለሰባት ሰው አምስት ዓመት የሞላ ሁሉም ሰው እንዲያርድ አድርጎታል ከዛ በኋላ ይሄ ለምንድን ነው የምታረደው ሲባል የነቢዩላህ ኢብራሂም ሱና፣ ሁለተኛ የነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም አጅማኢን ሱናና ነው። ሶስተኛ ደግሞ አጅራ አለው፣ ትልቅ አጅራ አለው። አንድ እርድ አቅርቦ ያረደ ሰው ውድሕያ ያረደ ሰው የታረደው ላም፣ የታረደው በግ ላይ ያለው ፀጉር ሀይል ምንዳ ያገኛል ከዚህ በዛ ቁጥር ማለት ነው መላው የእምነቱ ተከታዮች ለሀገር አንድነትና ሰላም ለጋራ ልማትና የኑሮ መሻሻል መስራት ሃይማኖታዊ ግዴታ ነው ያሉት ፕሬዚዳንቱ እንኳን ለ1446ኛው የአረፋ በዓል በሰላም አደረሳችሁ ማለትም መልእክታቸውን አስተላልፈዋል ነው እንኳን ለመላው ሙስሊም ማህበረሰብ ለ1446ኛው ኢድ አል አደሃ በዓል በሰላም አደረሰን፣ በሰላም አደረሳቸው። ኢዱ የሰላም የአንድነት የፍቅር የመተዛዘን የመከባበር ሁላችንም የሀገራችን ሚና የእምነታችን የእስልምናን ሚና አይተንና አውቀን የምንሰራ አላህ ያድርገን። ኢዱ ሁላችን በረከት ይዞ የሚያመጣልን አላህ ያድርግልን። ባረከላሁ ፊኩም ወሰላሙ አለይኩም